ሽመልስ አብዲሳም የገዳ ልዩ ኮማንዶ የሰለጠኑ ኃይሎችን አስመርቋል። በዚህ በምረቃቱ ስነስርዓት ላይም የተናገረው ነገር አለ። መጠንቀቅ አለብን። ገዳ የኦሮሞ ህዝብ የሚኮራበት ባህል ነው። ገዳን ስያሜ ይዞ በዛ በኦሮሞ ህዝብ ብብት ውስጥ ለመደበቅ በዛ ቀሚሱ ውስጥ ለመወሸቅ ብልጽግና ከፍተኛ ስራ እየሰራ ነው ያለው። የኦሮሞ ልጆች ይህንን አውቀውታል። በእርግጥ እኛ በምንናገረው መጠን እየወጡ አደባባይ ላይ ይህን ስርዓት በማጋለጡ ረገድ ድክመት እናይባቸዋለን ግን ተረድተውታል ይሄ ስርዓት ለኦሮሞ ህዝብም እንደማይበጀው አውቀውታል በጣም ከፍተኛ የሆነ ጭቆና ነው በኦሮሞ ህዝብ ላይም እየደረሰ ያለው በነገራችን ላይ በአሁኑ ሰዓት ባለው ሁኔታ ከአማራ ህዝብ ባልተናነሰ ሁኔታ ከፍተኛ ስቃይ ውስጥ የገባው የኦሮሞ ህዝብ ነው አሁን ዛሬ አንድ ስልክ አንስተ አርሲ ደውለ ምስራቅ ሐረርጌ፣ ምዕራብ ሐረርጌ፣ ባሌ ብትደውል የአንድ የኦሮሞ አባት የሚነግረን ብሰማ እውነት ለመናገር ቁልቁል ነው የምታለቅሰው። በጣም ትልቅ ችግር ውስጥ ነው ያሉት። ስለ ዛሬ ሳይሆን ስለ ነገው እየፈሩ ነው ያሉት። በስማቸው አብይ አህመድ ወንጀል እያጠራቀመ ነው ያለው። ዛሬ የትግራይ ህዝብ እየከፈለ ያለው ዋጋ የትግራይ ህዝብ የሰራው ወንጀል አይደለም። ህወሓት በትግራይ ህዝብ ስም ወንጀል ሰራ። ዛሬ የትግራይ ህዝብ ይህንን ዋጋ እየከፈለ ነው ያለው። ተመሳሳይ ታሪክ እንዲደገም ማድረግ የለብንም። የኦሮሞ ህዝብ በነ አብይ አህመድ ምክንያት ዋጋ መክፈል የለበትም። የኦሮሞ ህዝብ እንዲያደለም ኢትዮጵያን ያቆየ ነው። የኢትዮጵያ የጀርባ አጥንት ነው። የኢትዮጵያ ዋርካ ነው። ይህንን የኦሮሞን ህዝብ ከማንም በላይ ኢትዮጵያን የሰራን የኦሮሞን ህዝብ ባይተዋር አድርገው ታሪክ እንደሌለው አድርገው ባለፉት መቶ ዓመታት ውስጥ የኦሮሞ ህዝብ ምንም ድርሻ እንደሌለው አድርገው ከአብይ አህመድ ዘመን ጀምሮ ኦሮሞ እንዳለፈለት ኦሮሞ ስልጣን ላይ እንደወጣ አድርገው የብልጽግና ሰዎች የሚሰብኩትን ምናልባት የተወሰኑ በጥቅም የተጋሩ አንዳንድ አካላት ይህንን አጀንዳ እያራገቡ ሊሆኑ ይችላሉ። ለኦሮሞ ህዝብ ግን አሁን ህመም ነው፣ ስቃይ ነው፣ ትልቅ ችግር ላይ ነው ያለው። ዛሬ ከአዲስ አበባ አስርና ሀያ ኪሎ ሜትር መውጣት አትችልም። የጫንጮ የሰሜን ሸዋ ማህበረሰብ ክፍል ዛሬ ቀንበር ተሸክሞ ሰላምን ከመንግስት ሳይሆን ከአምላክ እየለመነ ያለው መንግስት ላይ ተስፋ ቆርጧል። ዛሬ ምስራቅ ሸዋ፣ ሰሜን ሸዋ እኮ የምንድን ነው? የጽንፈኞች የብልጽግና ሰዎች መፈንጫና ትልቅ የሰላም እጦት ያለበት አካባቢ ነው። እርሻ ማሳ ጦማቸውን ካደሩ ሰንብተዋል። ሰው እኮ ስቃይ ላይ ነው ያለው። ስለዚህ እንዲህ አይነቱ ነገር በደንብ በደንብ መረዳት አለብን። እሬቻ ብሎ የመጣበትንም እንደዚሁ በደንብ ማወቅ አለብን። አዲስ አበባ ላይ ለማክበር የፈለገው ቢሾፍቱ ላይ እንዲደበዝዝ የፈለገው ያለ ምክንያት አይደለም። ከሌላው የኢትዮጵያ ማህበረሰብ ክፍል ኦሮሞን ለማጋጨት ድልድይ ሳይሆን ግድግዳ እየሰራ ያለበትን ሁኔታ በደንብ የተረዳንበት ዘመን ላይ ነው ያለ ነው። ስለዚህ ይህንን ነገር በጥንቃቄ መመልከት አለብን። የገዳ ኮማንዶ በሚል አደራጅቶ ይህንን ስም ተጠቅሞ የተከበረ የኦሮሞን ስም ገዳ፣ ምንድነው፣ ኮማንዶ በሚል ሰይሞ አስመርቆ ወደ አማራ ክልል ልኳል። በእርግጥ ገብተው ምን አመጡ? ልዩ ኃይልም በሚል ገብተው ምን ያገኙት ነገር አለ ስንል፣ በጣም ያሳዝናል። በከፍተኛ ቁጥር እያለቁ ነው ያሉት፣ እየተገደሉ ነው ያሉት። እውነት ለመናገር ምክንያት የሌለው ጦርነት ውስጥ ነው የከተታቸው። የአማራ ህዝብ ምክንያት አለው፣ ስለምን እንደሚሞት ከምንም በላይ በአለም ዋሴ እኮ አሳየችን። በአስራ ዘጠኝ ዓመት እድሜዋ እንዲህ አይነት ቁመና ይዛ ሌላ ነገር ሳያታልላት ጫካ የገባችው ምክንያት ስላላት ነው። የኦሮሞ ወጣት አማራ ክልል የሚገባው ለምንድን ነው? ምን ምክንያት አለው? ይህንን መመለስ ሲገባዋል። እያንዳንዱ የኦሮሞ ተወላጅ እድሜው ለአቅመ ሔዋን መሳሪያ ለመሸከም የደረሰ የኦሮሞ ወጣት ሴት፣ ወንድ ይህንን ጥያቄ መመለስ አለበት። እነሽመልስ አብዲሳም በምንድነው በጋብቻ በምንድነው፣ በአጃቢ በሚዜ አተደራጅተው የኦሮሞን ህዝብ ስም ከፊት አስቀድመው ዘረፋ ውስጥ ነው ያሉት ለነ ሽመልስ አብዲሳ ለነ አብይ አህመድ። የኦሮሞ ህዝብ አንድ ነፍሱን ማጣት የለበትም። ስለዚህ በአማራ ክልል የሚደረገው ኢፍታዊ የሆነ ጦርነት ነው። የኦሮሞ ህዝብ ይህንን ከምንጊዜውም በላይ የተረዳ እንደሆነ እንገነዘባለን። ወደፊት ወጥተው ይህንን ነገር በደንብ መግለጽ እንዳለባቸው ይታምናል እና ወንድማገኝ፣ በነገራችን ላይ አገዛዙ አጣብቂኝ ውስጥ ገብቷል። እንዲሁ ስናየው ያለ ሊመስል ይችላል። ነገሮችን መሬት ላይ ያሉትን ነገር በደንብ ማንበብ አለብን። ምንድን ነው እየተደረገ ያለው? ሰሞኑን በዚህ በዓለም አቀፍ ተቋማትም ሀገር ውስጥ ባሉ የተለያዩ ተቋማትም እየወጡ ያሉ መረጃዎችን በደንብ መረዳት እና መተንተን የሚገባል ይመስለኛል። ዛሬ የአማራ ህዝብ ያነሳውን ጥያቄ የሚያስተጋቡ የኦሮሞ ተወላጆች፣ የሲዳማ ተወላጆች፣ የአፋር ተወላጆች የመላው ኢትዮጵያውያን ድምፅ እየሆነ መጥቷል። በሶማሌ ክልል ያለውን ሁኔታ በደንብ በጥንቃቄ ማየት ያለብን ይመስለናል። ወንድማገኝ፣ ከምስራቅ ኢትዮጵያ የምንሰማው ነገር በጣም በጣም የሚያሳዝን ነው። ነገ ከነገ ወዲያ የዘር ጥፋት ወይም ደግሞ የጅምላ ግድያ ከምስራቅ ኢትዮጵያ ልንሰማ እንችላለን። የፋኖ ትግል እየተጠናከረ ከመጣ ፋኖች እየገሰገሱ ከመጡ በተለይም ደግሞ ከአማራ ክልል አንድ እግራቸውን ወደ ኦሮሚያ ክልል ማስገባታቸውን አብይ አህመድ ካረጋገጠ ምስራቅ ኢትዮጵያ ላይ በጣም በጣም አሰቃቂ የሆነ የጅምላ ግድያ ሊፈጽም ተዘጋጅተዋል። ለዚህም ምልክቶችን እያየን ነው። በአሁኑ ሰዓት ሁለት መቶ ሰማኒያ ሺህ ከኦሮሚያም ከሶማሊያም ክልል ሰላማዊ ዜጎች እየተሰደዱ ነው ያሉት። ሁለት መቶ ሰማኒያ ሺህ ተፈናቃይ ደርሷል ወደ ሶማሌላንድ ወደ ሱማሊያ የሚሰደዱ ኢትዮጵያውያን ቁጥር የትየለሌ። ይህንን ነገር ችላ ብለነዋል። እዛ አካባቢ ሊፈጸም የሚችለው ቀጣዩ ጄኖሳይድ፣ ቀጣዩ የዘርፍ እጅትንም እንደዚሁ ትኩረት መስጠት እንዳለብን በዚህ አጋጣሚ ለመላ ኢትዮጵያውያን ማሳሰብ የሚገባን ይመስለኛል። ስለዚህ ነገሮችን በደንብ ገልጸን ማየት አለብን። አማራ ክልል የሚካሄደውን የሉና ተጋድሎ በምንመለከትበት ልክ ምስራቅ ኢትዮጵያ ላይ እንደዚሁ አብይ አህመድ የእልቂት ድግስ አሰናድቷል። ትልቅ ችግርን ያለው ሰዎች እየተሰደዱ ወደ መሀል ሀገር ኢትዮጵያ እየመጡ ነው ያሉት። በአሁኑ ሰዓት ቁልቢ ገብርኤል አካባቢ አብይ አህመድ ያደራጃቸው የራሱ ሸኔዎች ተቆጣጥረውታል። የቁልቢ ገብርኤል አባቶች፣ ምዕመናን፣ እንደዚሁም ቄሶችና መምህራን ወደ አዲስ አበባ እየተሰደዱ እንዳለ ሰምተናል። ከድሬዳዋ ከሐረር እንደዚሁ ነባር ነዋሪዎችም ወደ መሀል ሀገር እየጎረፉ እንዳለ ነው የተሰማ ነው። ስለዚህ አይኖቻችንን ከፍተን በተለያዩ አካባቢዎች የሚደረገውን ሁኔታ በንቃት መከታተል እንዳለብን ነው።